ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን፣ እንኳን ወደዚህ ቻናል ላይ በሰላም መጣችሁ። ሰላም እየብዛላችሁ። እንዳያችሁት ነው ማለት ነው። ሩታ እንግዲህ እንግዲህ እንዴ፣ የልጅ እናት እንደዚህ ትለቅሳለች። እንደ ቤተሰቦቻችን ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ጋር ልትሆኑ ያክበ ተገብዛችኋለሁ። ባህርቺ ጠንካራ ነሽ የምትሎቶች ክልቤ ነው የማመሰግነው ላይክ አትርሱት ውድ ቤተሰቦቻችን። አመሰግናለሁ ስለመጣችሁ በጣም ነው የማመሰግነው። እንግደውስ እንዳያቸውት ነው ማለት ነው ው እንግዲህ ሩታ እንግዲህ ለምንድን ነው እያለቀሰችኋል? ለምን እንግዲህ አያቸው ልጅ እናት ሲሆን ምን እንደሰማት እንግዲህ አይታቸዋል ብዬ ያስባለሁ። እንግዲህስ ለሷ ማለት የሆነ ያለ ድል ልቧ የሆነ እንትን ነገር የሆነ ፍራት ፍራት ፍራት ፍራት ፍራት ነገር ስለሆነ በጣም ነው ያው የለቀሰቸው ማለት ነው እንግዲህ እናቷ ናት እንግዲህ የያዘችው ከነ ቤተሰቦቿ ጋር ናትና ወደ ሆስፒታል ሄዱት። ሆስፒታል እንግዲህ እንደሚታዩት ነው እንግዲህ እንግዲህ ለምንድ ነው የሚገርዘው ማለት ነው? ወይስ የእናትነት ስሜት ስለተሰማት ነው? ወይስ ለምንድ ነው የለቀሰችዋ? ወደ ቤተሰቦቻችን እንግዲህ እናት ልዩ ናት፣ አያችሁ የምር አሁን እኛ እንደዚህ እሷ ስትለቅስ ጊዜ የወኔ ቃልድ ነገር የወኔ ዝምብልን የወኔ እንትን ነገር ይመስላል። ነው ማለት በቃ እናት ልዩ ናት። ስለ እናት ስናወራ ጊዜ አልቅም። እናት ልዩ ናት። እና ወደ ቤተሰቦቻችን እንግዲህ ሩታ እንግዲህ ከነ ቤተሰቦቿ ጋር እንግዲህ ሆስፒታል እየሄዱት ማለት ነው። ለምን ሄዱ እንዴትስ እየሄዱ ብላችሁ ብጠይቆኝ እንግዲህ ያው ወንድ ልጅ እንግዲህ እንግዲህ ይገረዛል እኛ ሀገር ለእንግዲህ እንግዲህ አሁን ጊዜው ስለተሰለጠነ እንግዲህ ሀክም ቤት ወስዶ ነው እንግዲህ እንትን የሚያደርጉት ማለት ነው። እኛ ሀገር ላይ ደግሞ እቤት ይመጣሉ፣ ይደገሳል። በድግስ እንግዲህ ይገረዛል ማለት ነው። እንግዲህ ዘመኑ አሁን እንትን ስለሆነ ወደ ሕክምና ቤት በሕክምና ቤት ላይ ይገረዛል ማለት ነው። በጣም ደስ ይላል። ወደ ቤተሰቦቻችን እንግዲህስ በአሁኑ ጊዜ እንግዲህ ሁሉም ነገር እንግዲህስ እንግዲህ በሶሻል ሜዳ ላይ ነው። ድሮ ወይም በዚህ ዘመን ወይም በእኛ ዘመን ላይ ነው እንግዲህ እንደዚህ ሁሉም ነገር ሶሻል ሜዳ ላይ የወጣ ድሮ ዘመን እንደዚህ ሶሻል ሜዳ ላይ ወጣም፣ የወለደችው እናት በዚህ ሰዓት ውጨት ወጣም ትከበራለች። በዚህ ሰዓት እንግዲህ እሷ ከወለደች አስር ቀን ይሆናታል። አይ ነው እንግዲህ ቤተሰቦቻችን፣ እንግዲህ በዚህ ዘመን አያችሁ ምን አይነት ዘመን እንደሆነ። እንግዳውስ እናቶቻችን እንግዳ ይመጣል ከወለዱ በኋላ ማለት እንዲዚ ወጣ አይሉም በቃ እና በዚህ ዘመን ግን ከባድ ነው። አሁኑ ፈረንጆቹ ከወለዱ ማለት ነው። በቃ ሁለተኛው ቀን ላይ ወደ ስራ ነው የሚሄዱት ከወለዱ በኋላ ወደ ስራ ነው የሚሄዱት የእኛ ሀገር ወይም ኢትዮጵያዊያ እናት እኮ ልዩ ናት ለምን እንዴት እንደዚ ያልሹ ብላችሁ ብጠይቆኝ የኢትዮጵያ እናት የኢትዮጵያ እናቶች ልዩ ናቸው በጣም ማለት ነው በጣም ለምን ዘጠኝ ወር ሙሉ በቃ እናንተ ታውቁታላችሁ። ከየዛን ኬዛን እኛ ሀገር እንግዲህ ያው ታውቁታላችሁ፣ ለእናንተ ትችዋለው። ፈረንጆች ግን በኦፕሬሽን ላይ ነው የሚወልዱት። በቃ ከወለዱት በኋላ በቃ በቃ ለሰራተኞቹ ነው የሚጥሉት። ከዛን ወደ ስራ ነው የሚሄዱት ማለት ነው እና ወደ ቤተሰቦቻችን እ ኢትዮጵያውያን እናት እናት የምለው ዝም ብለን አይደለም፣ ልዩ ናት የኢትዮጵያ እናት ልዩ ናት። እና ፓረንጆች ከወለዱ በኋላ እንትን ይሰጣሉ፣ በቃ ለሳራተኛ ምናምን ይሰጣሉ፣ በቃ ወደ ስራ ነው የሚሄዱት ማለት ነው። እና የኛ የኢትዮጵያ እናት ልዩ ልዩ ልዩ ልዩ ናት። ክብካቤው ልጁ እስከምጠነከር ድረስ በቃ አትለይም። እና ምን ማለት ፈልጌ ነው ቢያጭሩ አሁን ሩታ ስታለቅስ ማለት ነው የእናትነት ስሜት ስለተሰማት ነው። እሷ ከወለደች ገና እንግዲህ እንደ እንደ ያው እንግዲህ ሁላችንም እያየን ነው። እና እንግዲህ ለሰው ቀልድ የሆነ ነገር ይመስላችኋል ብያለሁ ቅድም። ለሰው ቀልድ የሆነ ዝም ብሎ ነገር ይመስላል። አይ በጣም የእናትነት ስሜት ስለተሰማት ነው እንደዚህ የምትለቅሳት ማለት ነው። ውድ ቤተሰቦቻችን እንግዲስ ሩታዬ እንኳን የእናትነት አየሹ ወይም እንኳን የልጅ እናት ሆንሹ ብለናልህ። እንግዲስ ውድ ቤተሰቦቻችን ሁለታዬ እንግዲህ እንግዲህ የዛሬ ዓመት እንግዲህ በቅርብ ጊዜ ነው ያው እንግዲህ ዓመት አልሞላም ሰርግ፣ ዱባይ ላይ ነው የተደረገው። እንግዲህ ጾም አካባቢ ነው ዓመት አልሞላም ሰርግ የተደረገው። እንግዲህ ዛሬ ደግሞ የልጅ እናት ሆናለች። እንግዲህ በጣም ደስ የሚል ነገር ነው። እንግዲህ ስፉድ ቤተሰቦቻችን እንግዲህ ሁሉም በሶሻል ሚዲያ ሁሉም እስኬ ማውል ድረስ በሶሻል ሚዲያ ማገናኘታቸውም በሶሻል ሜዲያ ማግባታቸውም፣ ሰርጋቸውም በሶሻል ሜዲያ ሲወልዱም በሶሻል ሜዲያ አ መነሻው እስኪ መጨረሻ ድረስ ማለት ነው። ውድ ቤተሰቦቻችን መብሮክ ብለናል። እንግዲህ ሁሉም ነገር ዳራቸውም ሁሉም ነገር እንግዲህ መብሮክ ብለናል። እንግዲህስ ውድ ቤተሰቦቻችን እንግደዋስ የእናትነት ነገር ወይም የእናትነት ሁሉም ነገር እንኳን አየሹ ብለናል። ሩታዬ በጣም እንወድሻለን። ሩታዬ እንግዲህ አይዞሽ ብለናል። እንግዲህ ወስ እንግዲህ ነገ ደግሞ አቢቲ እንግዲህ አብሮ ከእናንተ ጋር በካሜራ ይመጣል ብለን ተስፋ እናደርጋለን። እንግዲህ በቅርቡ ጊዜ የት ይቃል ብላችሁ እናንተ እስቲ ታስባላችሁ። ውድ ቤተሰቦቻችን እንግዲህ ዛሬ የመጣውት ይሄ ይመስላል ማለት ነው። ውድ ቤተሰቦቼ አመሰግናለሁ። ከኔ ጋር ስለሆናቸው ስለቆያችሁ ከልቤ ነው አመሰግነው። ሰላም ለሁላችን ሰላም ለሀገራችን ይሁን። ጤናና ሰላም ይስጠን ፈጣሪ። እንደተለመደው ላይክ እና ሰብ እንዳትረሱት። አመሰግናለሁ። ፈጣሪ ጤናና ሰላም ይስጠን፣ ሀገራችንም እየጠብቀን ሰላም ለሁላችን፣ ሰላም ለሀገራችን ይሁን። በጣም ነው የምወዳችሁ፣ በጣም አመሰግናለሁ። እንግዲያውስ ቀጣይ ቪዲዮ ላይ እንገናኛለን። ፈጣሪ ሀገራችን የጠብቀን፣ ጤናና ሰላም ይስጠን። ወደ ቤተሰቦቻችን የዛሬው እንግዲህ ቪዲዮ ይሄ ይመስላል ማለት ነው። ወደ ቀጣይ ቪዲዮ ላይ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ደህና ሁኑ። በጣም አመሰግናለሁ። መልካም ቆይታ። ላይክ ሰብ፣ አትርሱት። ኮሜንት፣ ሀሳባችሁ ማስቀመጥ ትችላላችሁ። አመሰግናለሁ። በጣም ነው የማመሰግነው። ቸር ጊዜ ይሁንላችሁ ማኛለው። ስደት ላይ ያላችሁ ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ። የእግዜር ሰላምና ጸጋ ይብዛላችሁ። ተባረኩ። ደህና ሁኑ። ቻው ቻው።